ሩታዬ በቡታጀራ እንግዲህ በሜካብ ትገኛለች ማለት ነው። ሩታዬ ፊቷ እንደዚህ ነው። አሁን ደግሞ ሜካብ ስትቀባ። ሩታ ማናት ላላችሁ እንግዲህ በአዲስ መጣለች ሁሉንም ያስደመመችው ፎቶ እንግዲህ። ሩታዬ ዛሬም አዲስ ነገር ይዛ መጣለች። ሩታ ለምን እንደዚህ አደረገች? ሩታ ለምን ሰራች ለምትሉ መኪያዥ እና ሜካብ ነው እንደዚህ የቀየራት ሩታ ምትባል ሩታ ሀብቴ እች ናት እንግዲህ መኪያዥ ወይም ደግሞ ሜካፕ ሳትቀባ ዛሬም በአዲስ ሚዲዮ መጣለች። እያንጫጫቸው ነው። ወይኔ ዘሩ ቀለጠ። አሰላሙ አለይኩም ወረህመቱላህ በረካቱ ውድና የተከበራችሁ የሩቴ ግርሲ የክሩ ቤተሰቦች እንደምን አላችሁልኝ? እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። እንግዲህ ሩታ አምራ ተውባ ዛሬም ደግሞ በቡታጀራ ሜካብ በሚቀባበት ጥፍሯንም እጇንም ሁለመናዋን እየተዘየነች ትገኛለች ማለት ነው። ሁሉንም እያስደመመቻቸው ትገኛለች። ሩታ ግን ዋናው መልኳ ይሄ ነው። አያቸው አይደለ? ሩታ ደግሞ በመኪያዥ ወይም ደግሞ በሜካብ ቤት ስትገኝ ራስነቷን ስትጠብቅ ደግሞ ሌላ ሩታ ትሆናለች ማለት ነው እንጂ አንድ ሩታና ሩታ ሀብት የምትባል የኛ ቆንጆ የኛ አንበሳ በዚህ መልኩ ትገኛለች። ዛሬም አዲስ ነገር አለ ውዶች። ሁሉንም ያስደመመችው ሁሉንም ያስለቀሰችው ሩታ ሀብቴ ለምን እንደዚህ ሆነች ለምትሉ ትክክለኛው መልኩ እችናት። እንግዲህ ሩታ በመኪያዥ ወይም ደግሞ በሜካብ ስትቀባ ዛሬ እንግዲህ በቡታጀራ ሜካብ ውስጥ ናት ያለች እየረተዋት እና ፎቶሻት ፎቶሻፕ እየተነሳች ትገኛለች። አያችሁ እንደ ሩታ የአይኖ አደሳት የጸጉሯ መቀጠልና የኔ ካፓ መቀባባት መቀባባት ከሷ ተማሩ። እንግዲህ ውዶቼ ሁሉንም ያስለቀሰው ሁሉንም ያስደመመው የሩታ ቪዲዮና ፎቶ ዛሬም አዲስ አለላችኋለሁ። ብዙዎች እያስለቀሳችሁ ብዙዎች እየተገረማችሁ ወይም ደግሞ ለምን ሩታ እንደዚህ ለመሆን በቃ ችላላችሁ። ሁሉም ፈቅዶላታል፣ ምን ችግር አለው? እንግዲህ ማንንም አትፈራ ሩታ አዲስ አበባም ሆነች ቡታጅራም ሆነች እያት እንግዲህ ንግስታችን፣ ንግስት ለመሆንና አርቲስት ለመሆን እየተፈቀደላት ሩታ ሀብቴ ዛሬም እያስደመመቻቸው ትገኛለች። ሩታ ትወድቃለች፣ አይሆንላትም፣ አይሳካላትም ኢትዮጵያ ላይ እሷ አንደኛ ደረጃ አርቲዝም ለተባለችው ግን ዛሬ ግን ከቡታ ጅራም ሄዳ ተሳክቶላታል። ዛሬ ባዲስ መጣለች ሩታ አነጋጋሪ የሆነችው ለምን ይመስላችኋል? ቀጥተኛ መንገድ ስለሄደች እና አንበሳ ጀግና ሆና ልጇን ይዛ ወደ ቤተሰቦቿ ሲሄድ ደግሞ ታለቅ ሳለች ብሎ ህዝቡ የጠበቃት ሩታ በዚህ መልኩ ስትገኝ በጣም ህዝቡን አስደምመዋለች። የእኛ እንቁ የኛ አንበሳ ሩታ ሀብቴ ዛሬም ከዘመዶቿ ጋር ፏዘና ብላለች። እውነት የነምላችሁ እውነት ትለቅልናለች ዛሬ በሚኪያዥ እንደዚህ ሁና አበባ የተገኘች ሩታ ይሄ ትክክለኛው ፊቷ ነው። በሚኪያዥ ስትቀባ ወይም ደግሞ በ ፊቷን ለማሳመርና ፊቷን ለመቀየር ስትል ደግሞ ይሄ ነው እንግዲህ ኔካፕ አያችሁ አይደለም። ሩታ ሀብቴ ትባላለች ላላወቃችሁ አሳወቁ። ዛሬ ሩታ እውነት ለመናገር በቡታጀራ ፏዘና እያለች እንደገና አዲስ አጀንዳ ወጣልናለች። ሩታ አልጠቃም ሩታ ጎበዝ ነኝ አንበሳ ነኝ በማለት ዛሬም አንገታችንም አላስደፋችንም። ለሩታን የምትሳደቡ ለሁላችሁም መልስ ይሆናል ብላ ነው እሱ ብላ በተለያየ ልብሶች በተለያየ አይነቶች ፎቶ የመጣችላችሁ እንግዲህ። ሩታና ሩታ ያልተቀየረች ናት፣ ግን ሜካፕ ስትቀባ ሌላ ሩታ ትሆናለች። አገሩንም ወንዙንም እያስደመመችው ሩታ አሁንም እንደማትወድቅ እንነግራቸዋለን። ዛሬ ደግሞ እንግዲህ በነ ሚላቴ በዘመዶቿ የለቀቀችውን ፎቶ ፎቶ ብቻ ሆኖ አይቀርም ውዶቼ። ዛሬ ሩታዬ በሜካፕ በመንገድ የሄደችበት ዛሬ እንግዲህ ቪዲዮ ልትለቅ እያዘጋጀች ነው። ለዛ ነው ትናንት ያልተለቀቀበት ምክንያቱ። እንግዲህ ውዶቼ፣ ሩታ ለምንድን ነው እንደዚህ ያለ ፎቶ የለቀቀች እያላችሁ ሁላችሁም ትንጫጫላችሁ። እኛ የምንለቀው ምን አለ መሰላችሁ፣ እሷ በለቀቀችው መሰረት እንለቃለን። ማንንም ማንንም የማያስፈራ ማንንም የማያስደነግጥ፣ እንዲሁም ህዝቡንም ያስረጨው በንባ የሞላው የሩታ የሄደችበት መንገድ፣ እሷ ግን እውነት ትክክለኛ መንገድ ነው ብላ እየሄደች ያለው ማለት ነው። ምን ችግር አለው ይሄ ደግሞ እውነትን ይዞ ይጓዛል ማለት ነው። ራሷን መጠበቅ ራሷን ጎብዝ፣ ቁንጅና ቁንጅና መስጠት በሷ አልተጀመረም። ሀበይቤ እና ራሳችሁን ጠብቁ። የሰው ልጅ ቢያረግዝ የሚወድቅ አይመስላችሁ። ስለዚህ ውዶች፣ ትናንት አይታችኋል። አብርሃም እንግዲህ ሄረሜላ ያለ ሰዓቱ ያለ ጊዜው ነው እውነት ያስለቀሰችው። ልደቱን አክብራለታለች፣ ግን ገና ነው ሰዓቱ እሱን ለማስለቀስና ወይም ደግሞ ሌላ ነገር ለማድረግ ብላ ሄርሜላ ስታደርግ፣ ግን የአብርሃም አልተሳካለትም። ሀታ ጨልሞበታል። እይታ እንኳን የለውም። አያችሁ። እና ሄርሜላ ይሳካልኛል ብላ የምትሄደው መንገድ ምንም አልተሳካለት ለይኑ የዝሙት መንገድ ነው የሚሄዱት። ሩታ ግን ራሷን በመጠበቅ ቤተሰቦቿን በማሳመር ከአዲስ አበባ ሳለችም ውዶቼ አብርሃምን ተው የምትሄድበት መንገድ የተለየ ነው። የምትሄድበት በጣም የተበላሸ መንገድ ነው። እኔ እንደዚህ አይነት መንገድ ጨለማ መንገድ እንድትሄድ አልፈልግም እያለች አብርሃምን እየቆፈቆፈችው ነበር፣ ግን አልሰማት። ዛሬስ ምን ሆነ? ሩታ ልቃ ተገኘች። እንዲሁም የአብርሃም አባት ትናንትና እድሜና ጤና ለአባት እንጂ አብርሃም ገና ልጅ ነው፣ ገና ጥሬ ነው፣ ገና አልተመለሰም፣ ገና አይመለስም። ልጄ ልጅ እኮ ልጅ ነው ከማለት ልጅን መቆንጠጥ ማድረግ ነበረና እየማሉ ልጄ ገና ነው እያሉ ነበረ። እንግዲህ ሩታዬ በቡታጀራ ተራራውንም ወንዙንም ንፋሱንም ሳትል ዛሬም ደግሞ ፎቶ እየተነሳችና ቪዲዮ እየተቀረጠች ትገኛለች። ሩታ ያልደከማት ሩታ ብትነሳም ብትልም ያልወደቀችላቸው ጀግና ሴት ከሩታ ተማሩ። እንደ ሩታ ጀግና ቤተሰቦቿንም ጀግና አንበሳ ያደረገች ሩታ ሀብቴ ናት። ሩታ በሜካፕ ውስጥ በዚህ አይነት መልኩ ስትሄድላችሁ፣ ያለ ሜካፕ ደግሞ በንጹህ ፊቷ ሩታ የመጀመሪያዋ ትባላለች። እንግዲህ ሩታ ጎበዝና አንበሳ እንቁ ዛሬ ጸጉር ቅጠላ ጥፍር ጥፍሯን የምትቀጥልበት ቀን እንዲሁም መኪያዥ ሜካፕ የምትቀባበት የአይኗ ፀጉር የምትቀጥልበትና ቀንድቧን የምታስተካክልበት ዛሬ ወደ ሚዲያው ቪዲዮው በሙሉ እንደምትለቅልን ነው እየተናገረች ያለ ሩታ በኢንስታግራሟ መጣለች። እኔ ማንንም አልፈራ፣ የጮኸው ይጮህ፣ የፈራው ይፍራ ብላለች። እና ውዶቼ እየተንጫጫችሁ ያለ ሩታን እንጥላለን ብላችሁ ከሆነ ተሳስታችኋል። ሩታ ለራሷ እና ለራሷ ደስተኛ ናት። የራሷን እየጠበቀች ነው። ከሩታ ራስን መጠበቅ ተማሩ። ይህ ሁሉ መልስ ለጠላቶች ነው። ለሄርሜላ አይሳካላትም። እውነት እንደገና አብርሃምን እያበላሸችውና የያዘውን እያስጣለችው እንደሆነ እንነግራቸዋለን። ያው ዙሮ ዙሮ ሩታ ስትወልድ ይገናኛሉ ብዬ ተስፋለኝ ግን አሁን ላይ አብርሃምን እያስረገጠችውና ሄርሜላ ይሳካልኛል ብላ እየሮጠች ነው፣ ግን እንደማይሳካላት እንነግራችኋለን። ውዶች እወዳችኋለሁ፣ ከእኔ በላይ ደግሞ አላህ ወድድ ያደርግልኝ። ስለምትከታተሉን በጣም እናመሰግናለን። እንግዲህ ሩታዬ ዛሬም በዚህ መልኩ ተገኝታለች ማለት ነው። ሩታ ደስተኛ ናት፣ ሜካፕ ሳትቀባም ታምራለች የኛ ልዩ ሜካፕ ተቀብታ ትለያለች። ስለዚህ እንደ እኔ ጎበዝና አንበሳ መሆን አለባችሁ ብላለች። በቤተሰቦቿ በጣም ደስተኛ ናት። በቡታጅራ ሜካፕ ውስጥ ገብታ እየተንቦሻቦሸች ትገኛለች። የዛሬው ይለያል። ፎቶና ቪዲዮ የምትለቀው ሩታ ፈርታ አይደለም፣ የምትለቀው እውነቷን እዩኝ እዩኝ በቃ እኔና እኔ ነኝ አንድ በነፍሴ ብቻ የምማርና የምራመድ ነኝ እንጂ ዝሙት አልሰራም የምትል ሩታ ሀብቴ ተደስታለች። ዛሬም አዲስ ነገር አለ። ሸር ላይ ካድርጉ እንወዳችኋለን። አሰላሙ አሌይኩም ወረህመቱላሂ